እስራኤል በመካከለኛው ምስራቅ ፖለቲካ ስሟ ፍልቅልቅ ደግሞም ዜጎቿ አይሁዶች ይባላሉ። አእምሯቸው ምጡቅ ይባላል። በነገራችን ላይ በዓለም የግሎባል ኢኖቬሽን ኢንዴክስ በዓለም አስራ አራተኛ በሪጅኑ ደግሞ አንደኛ ናቸው አይሁዶች። ሰለሙ አሌይኩም ርህማቱላይ ወበረካቱ እንዴት ቆያችሁ መግቢያ ላይ ያደረግኩላችሁ ቪዲዮ ባለፈው እግረኛው የተባለ ሚዲያ ከወንድማችን የሳቅሸቱ ጋር ባደረገው ቃለምልልስ ለወንድማችን የሳቅሸቱ ካቀረበለት ጥያቄ መካከል አንዱ ነው እንደሰማችሁት ምንድን ነው ያለው ወራሪዎቹ እስራኤሎች ማለትም አይሁዶች ባለመጡቅ አእምሮች ይባላሉ እንዴት ወራሪ ትላችዋለህ እንዴት ቀኝ ገዢዎች ትላችዋለህ ብሎ ነው ያለው እዚህ ጋ ነው የኔ ሀሳብ ማስቀመጥ የፈለኩት። ወራሪዎቹ እስራኤላውያኖችን ማለትም አይሁዶችን ባለምጡቅ አእምሮ የተበደሉ ህዝቦች በሚል የዓለም ህዝብ ጭንቅላት ውስጥ የሆነ ምስል የሆነ ፊገር ለመጣል በምዕራባውያን ክርስቲያኖች የተሰራ ፕሮፓጋንዳ ድራማ እንጂ አይሁዶች የተለየ የተበደለው ወይም የተለየ አእምሮ ኑሯቸው አይደለም። እዚ ጋ ልታውቁ የሚገባው ነገር ማለት ነው። እንደውም ባለፈ አንዱ የጎንደር ፈላሻ ምን ስል ሰማሁት መሰላችሁ። እንዴ! አረቦቹ የታል? የኖቤል ሽልማት የተሸለሙት አይሁዶቹ እኮ ብዙ ጊዜ የኖቤል ሽልማት ተሸልመዋል ባለ ምጡቅ አእምሮ ስለሆኑ ምናምን ሲል ነበረ። በጣም ነው የሳኩት። በነገራችን ላይ የኖቤል ሽልማት የኢቫንጀሊካን ዛይነስት ማለትም ይሄ የክርስቲያን ይሄ የፕሮቴስታንት አይሁድ ግሩፕ የእነሱ ፕሮፓጋንዳ እንጂ የሆነ የተለየ ግሩፕ ወይም ከሰማይ የመጣ ሽልማት አይደለም። አሁን ለምሳሌ ምስራቅ አፍሪካ ላይ ለምሳሌ ሀገራችን ላይ ባለፈ የኖቤል ሽልማት መጥቷል አይደለ ያ የኖቤል ሽልማት አረቦቹን ሰርፕራይዝ ለማድረግ ነው እንጂ የሆነ ከሰማይ የመጣ ሽልማት ወይም የሆነ ከተለየ ግሩፕ የመጣ ሽልማት እንዳይመስላችሁ የራሳቸው ምንድን ነው ፕሮፓጋንዳ ነው ምክንያቱም ምዕራባውያን ክርስቲያኖች ራሳቸውን ከአረቦቹ ጋር በሃይማኖት በፖለቲካ በፋይናንስና በወታደራዊ ሀይል ስለሚያወዳድሩ አረቦችን በልጠን ተገኘን ለማለት ለምሳሌ ምስራቅ አፍሪካ ላይ የመጣው የኖቤል ሽልማት አረቦቹን ሰርፕላይዝ ለማድረግ ነው ያልኳቸው ለምንድን ነው? እንግዲህ ኢቫንጀሊካኖች ሃይማኖትን በማስፋፋት አሁንም ድረስ በጣም የሚታወቁ ናቸው፣ እና ኢትዮጵያ ደግሞ ቀድሞ እስልምና የገባባት ናት ተብሎ ስለሚታሰብ ምናልባትም ኢትዮጵያ ላይ ሙስሊሞች የሆነ ነገር ላይ ይደርሳሉ ብለው አረቦቹ ይጠብቃሉ ብለው ነው የሚያስቡት እነሱ። በእርግጥ አረቦች ረስተውታል። ኦኬ። እና አረቦቹ ሰርፕራይዝ ለማድረግ የመጣ እንጂ ይሄ ኑቤል ሽልማት የሚባለው ነገር የተለየ ነገር አይደለም። አንዱ ነጥብ ይሄ ነው። ሁለተኛው ነጥብ ደግሞ አሜሪካን የትክክለኛ ህዝቧን በመጨፍጨፍ የራሳቸው ሀገር ያደረጉት ምዕራባውያኖች አሜሪካን ሲመሰርቱ ገና ሶስት መቶ አመቷ ነው አሜሪካ በነገራችን ላይ ኦኬ። አይሁዶች ከዛ በፊት የት ይኖሩ ነበረ? ሙስሊሞች ለስምንት መቶ አመት ባስተዳደሩት አውሮፓ ስፔን እስከ ደቡብ ፈረንሳይ ድረስ በነበረ ጊዜ አይሁዶች በሙስሊሞች አስተዳደር ስል የተለያየ ፊዚክስ፣ ኬሚስትሪ፣ ባዮሎጂ ብዙ ትምህርቶችን ይማሩ ነበር። የካቶሊክ መንግስቶች ራሳቸውን አሰባሰቡ። ሙስሊሙ ማህበረሰብ ከአውሮፓ ከደቡብ ፈረንሳይ ከስፔን ሲያባረሯቸው እስከ ሁለት ሚሊየን የሚጠጉ የሃይማኖት የምርምር መጽሐፍቶች አቃጠሉባቸዋል። እንግዲህ የዛ ጊዜ ነው አይሁዶች የተለያየ ትምህርትን ሰርቀው ከስፔን ከአውሮፓ ወደ ወደ ተዘረፈችው ወደ አሜሪካ ምድር የሄደው የሄዱት ማለት ነው። እዚህ ጋር ታውቁ ከሆነ ወደ ሞሮኮ የመጡ አይሁዶች አሉ። አሁን እኮ የሞሮኮ ዜግነት ያላቸው አይሁዶች አሉ እኮ አረብኛ የሚናገሩ የእስራኤል ወታደርን የተቀላቀሉ የሞሮኮ ዜግነት ያላቸው ሞሮኮ ውስጥ የሚኖሩ በጣም በርካታ አይሁዶች አሉ። እነዚህ አይሁዶች ከየት የመጡ ነው? ከስፔን የመጡ ናቸው። ካቶሊኮቹ ሙስሊሞቹን አይሁዶችንና ሙስሊሞችን ከስፔን ሲያባረሯቸው የቻለው ገንዘብ ሰርቆ እውቀት ሰርቆ ወደ የት ሄደው ወደ አዲሲቱ ወደ ተዘረፈችው አሜሪካ፣ ያልቻለው ደግሞ ወደ ወደ ሞሮኮ ወደ ቱኒዚያ፣ ወደ አልጄሪያ መጡ። ወደ አረቢያ ምድር ወደ መካከለኛው ምስራቅ መጡ። ስለዚህ አይሁዶች ታሪክ ይሄ ነው። አይሁዶች ታሪክ እውቀትን የተለያዩ ነገሮችን ሰርቀው ለራሳቸው በመጠቀም የራሳቸውን አላማ የሚያሳኩ ናቸው። በነገራችን ላይ በአውሮፓ ታሪክ አውሮፓውያኖች አይሁዶች እንውሏቸው ነበረ ሰውን ለመስዋዕት ያቀርባሉ እያሉ ከዛ ከዚህ ያሳድዷቸው ነበረ። ኢቨን እንደው ብዬ የሂትለር ጭፍጨፋ ራሱ እነሱ ድራማ ሳይሆን አይቀርም። በእርግጥም አይሁዶች በድግምት የሚታወቁ ለድግምት ሰውን መስዋዕት በማድረግ የሚታወቁ ናቸው። ለምሳሌ ሞሮኮ ላይ ሄዳችሁ ስለ ድግምት ብጠይቁ ሀይለኛ ድግምት የሚደረግበት ሀገር የት ነው? ሞሮኮ ነው። እነዚህ ደገማዎች ማናቸው? አይሁዶች ናቸው። ስለዚህ የአይሁድ ታሪክ ይሄን ይመስላል እና ይሄ ኑቬል ሽልማት ምናምን እውቀት አለቸው ምናምን የሚባለው ይሄ በዓለም ህዝብ ላይ ድራማ ለመስራት የተፈለገ ነው። ምክንያቱም ምዕራባውያኖቹ አረቦቹን ለመብለጥ አረቦቹን በለጥናቸው ለማለት ስለሚፈልጉ የዓለም ህዝብ አረብን እንዲጠላ ኦኬ፣ አረብን በዳ አረብ የማያውቅ መሀይም አድርጎ እንዲስል አይሁድ ግን ቤት ተበደለ፣ ሁልጊዜ የሚበደል የአእምሮ ባለቤት የሆነ ብሎ ህዝቡ እንዲቀበላቸው የሰራው ድራማ ነው እንጂ እንደ አይሁድ ህዝብን የሚሸውድ የራሱን አላማንትን የሚያስቀድም ሌላን የሚበድል የለም። በነገራችን ላይ ኢቭን ሂትለር ራሱ እንደ እውነት ከሆነ ጨፈጨፋቸው የተባለው ጀርመናውያኖቹን እንዲመናመኑ የጀርመን ኢኮኖሚ እንዲወድም አድርጓል በሚል ነው ቂም ይዞባቸው እንደዛ ያደረጋችሁ ምናምን ይባላል። ታውቃላችሁ እናም ምን ለማለፈልጌ ነው ይሄ ሁሉ በቃ በሃይማኖቱም በምን ምን በልጣለን የሚሉት ያውሮፓውያኖቹ የክርስቲያኖቹ ድራማ ነው። ምክንያቱም አውሮፓውያኖች ለረጅም ዘመን አረቦቹ ጋር ማለትም በኢየሩሳሌም ምክንያት በጦርነት ኖረው አረቦቹ በደንብ አድርገው ሰብረዋቸዋል። ስለዚህ ያንን ለመበቀል በአይሁድ በኩል መጥተው ነው። ደስ የሚለው ነገር ያው አረቦቹ በኢኮኖሚና በወታደራዊ ኃይል እነዚህ ምዕራባዊያኖቹን ባይበልጧቸውም፣ በሃይማኖት ግን ይበልጧቸዋል። ፈረንጅ እስካሁን የተለየ ፋይናንስ አለኝ፣ የተለየ ወታደራዊ ኃይል አለኝ፣ የተለየ እውቀት አለኝ ቢሉም እስካሁን ኢየሱስን እያመለኩ ነው። አረብ ደግሞ ኢየሱስ ወንድሜ ነው፣ የኢየሱስን ፈጣሪ ነው ማመልከው ይላል። ይሄ ነው ልዩነታቸው፣ ይሄን ይመስላል።